በየቀኑ አንድ ቅርንፉድን ብትቆረጥሙ ወይም ደግሞ ብታኝኩ በጤናችሁ ላይ ምን እንደሚፈጠር የምታገኙትን አስደናቂ የጤና ጥቅሞቹንና አንዳንድ የሚያስከትለውን ጉዳቶችን እንዲሁም ደግሞ መጠንቀቅ ያለባቸውን ሰዎች እንዲሁም ደግሞ ቅርንፉድን ከመቆርጠን በተጨማሪ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 ሰውነታችሁ በሚሰጠው ምላሽ ላይ በመመስረት የተለያዩ የጤና ውጤቶች ሊኖሩት ይችላል። ጠቃሚ እናም በአንዳንድ ሰዎች ላይ ደግሞ ጎጂ የሆነ ተጽዕኖዎች አሉት። ቅርንፉድ በተለይም ኢዩጂኖልን በውስጡ በብዛት የሚገኝ ባዮአክቲቭ ውህድ ሲሆን ይህም ዋነኛው ንቁ ንጥረ ነገር እናም ለብዙዎቹ ጥቅም የሚሰጥ ነው ማለት ነው። ታዲያ በየቀኑ አንድ ፍሬ ቅርንፉድን ብትቆረጥሙ የምታገኙትን ድንቅ ጥቅሞችን በቅድሚያ ልንገራችሁ። አንደኛ ለተሻለ የአፍ ጤንነት ይጠቅማል። ቅርንፉድ ጸረ ባክቴሪያ ባህርያት አለው። ቅርንፉድ የአፍ ውስጥ ባክቴሪያዎችን ይዋጋል እናም መጥፎ የአፍ ጠረንን ይቀንሳል። የጥርስ ህመምን ያስታግሳል። ኢዩጅኖል በተፈጥሮ የህመም ማስታገሻ እናም ጸረ ተባይ ሆኖ የሚያገለግል ሲሆን በተለምዶ በጥርስ ህክምናዎች ውስጥ ጥቅም ላይ ይውላል። ጠንካራው ጥሩ መዓዛ ያላቸው ዘይቶች ወይም ደግሞ ቅርንፉድን መጠቀም የአፍ ጠረንንም ለመከላከል ይረዳል። ሁለተኛ የምግብ መፈጨትንም ያግዛል። ቅርንፉድ የምግብ መፍጫ ኢንዛይሞችን ማመንጨትን ያበረታታል። የሆድ መነፋትን፣ ጋዝን እናም የምግብ አለመፈጨትን ሊቀንስ ይችላል። ምግብ ከመብላታችሁ በፊት ቅርንፉድን ማኘክ የምግብ ፍላጎትን እናም የሃሞት ፈሳሽንም ሊያነቃቃ ይችላል። ሶስተኛ አንቲ ኢንፍላማቶሪ እናም የአንቲ ኦክሲዳንት ተጽዕኖዎች አሉት። በቅርንፉድ ውስጥ የሚገኘው ኢዩጅኖል ኃይለኛ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ እናም የአንቲ ኦክሲዳንት ባህርያት አለው። በየቀኑ መውሰድ ዝቅተኛ ደረጃ ስር የሰደደ ኢንፍላሜሽን ወይም ደግሞ እብጠትን ለመቀነስ ይረዳል። ይህ የረጅም ጊዜ የልብናም የአንጎል ጤናን ሊደግፍም ይችላል። ቅርንፉድ በአንቲኦክሲዳንቶችም የበለጸገ ሲሆን ይህም የኦክሳይድ ውጥረትን ለመዋጋትና በሰውነት ውስጥ የሚከሰት ኢንፍላሜሽን ወይም ደግሞ እብጠትን ለመቀነስ ይረዳል። አራተኛ ለተሻለ የደም ስኳር ቁጥጥር ይረዳል። አንዳንድ ጥናቶች እንደሚያመለክቱት ቅርንፉድ በተለይም ለቅድመ የስኳር ህመምተኞች ወይም ደግሞ የኢንሱሊን ሬዚስታንስ ላለባቸው ሰዎች የደም ውስጥ የግሉኮስ መጠንን ለመቆጣጠር ይረዳል። አምስተኛ የሰውነትን በሽታ የመከላከል ስርዓትን ይደግፋል። ፀረ ባክቴሪያ እናም ፀረ ቫይረስ ባህሪያቱ ከጊዜ በኋላ የሰውነትን በሽታ የመከላከል ስርዓትን ለማጠናከር ይረዳሉ። ስድስተኛ ለመተንፈሻ አካላት ጤናም ይጠቅማል። ቅርንፉድ በአክታ ማስወገጃ ባህሪያቱ ምክንያት ሳልን ለማስታገስ ይረዳል። ቅርንፉድን ማኘክ ወይም ደግሞ መቆርጠም የመተንፈሻ ቱቦን ለማጽዳት እናም የአስምና የብሮንካይተስ ምልክቶችን ለማስታገስ ይረዳል። ቀላል የአስም ወይም የብሮንካይተስ ምልክቶችን ለመቆጣጠርም ጠቃሚ ነው። ሰባተኛ የጉበት ጤንነትን ይደግፋል። በመጠኑ ሲሆን ነው ታዲያ። ቅርንፉድ በአንቲ ኦክሲዳንት ባህርያቱ ምክንያት የጉበትን ተግባር ሊደግፍና የሰውነትን መርዝ የማስወገድ ሂደቶችን ሊረዳ ይችላል። ከልክ በላይ ከተጠቀማች ግን ጉበትን ይጎዳል። ስምንተኛ ህመምን ያስታግሳል። በቅርንፉድ ውስጥ የሚገኘው ኢዩጅኖል የህመም ማስታገሻ ባህርያት እንደ ራስ ምታትን፣ የጥርስ ህመምንና ሌሎች የህመም አይነቶችን ለማስታገስ ይረዳል። ዘጠነኛ፣ ለተሻለ የደም ዝውውር ይጠቅማል። ቅርንፉድ የደም ዝውውርን ሊያሻሽልና የደም መርጋትንም ለመከላከል ይረዳል። አስረኛ፣ ለክብደት ቁጥጥርም ይጠቅማል። ቅርንፉድ ሜታቦሊዝምን ለማፋጠንና ከጤናማ አመጋገብና የአካል ብቃት እንቅስቃሴ ጋር ሲጣመር የክብደት መቀነስ ጥረቶችን ሊደግፍም ይችላል። እነዚህ ጥቅሞች ጉልህ ሊሆኑ ቢችሉም ቅርንፉድን በመጠኑ መውሰድናም በተለይም ስር የሰደዱ የጤና ችግሮች ካሉባችሁ ወይም መድኃኒቶችን የምትወስዱ ከሆነ ማንኛውንም የአመጋገብ ለውጥ ከማድረጋችሁ በፊት የጤና ባለሙያን ማማከር በጣም አስፈላጊ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ቅርንፉድን ብታኝኩ ወይም ደግሞ ብትቆረጥሙ እነዚህን ድንቅ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ ቅርንፉድን በመቆርጠም ሊከሰቱ የሚችሉ የጎንዮሽ ጉዳቶች ወይም ደግሞ አደጋዎችን አሁን በዝርዝር እነግራችኋለሁኝ። አንደኛ፣ የጨጓራ እናም የጨጓራ ትራክት ሽፋን መበሳጨት ሊከሰት ይችላል። በአንዳንድ ሰዎች ላይ ቅርንፉድን ማኘክ የጨጓራ ግድግዳን ሊያበሳጭ ወይም የልብ ህመምን ሊያስከትል ይችላል። ወይም የደረት ማቃጠልም ማለት ነው፣ በተለይም በባዶ ሆድ ላይ ከተወሰደ። ሁለተኛ፣ የአፍ መበሳጨት ወይም ደግሞ መቆጣት ነው። ዘይቶቹ በጣም ኃይለኛ ናቸው። በየቀኑም ማኘክ ደግሞ በአፍ በከንፈር ወይም በጉሮሮ ውስጥ የማቃጠል ስሜት የመደንዘዝ ወይም የመበሳጨት ወይም የቁጣ ስሜትን ሊያስከትል ይችላል። ሶስተኛ የደም መርጋትን መቀነስ ነው። ኢዩጅኖል እንግዲህ በተፈጥሮው አንቲኮጉላንት ወይም ደግሞ ደምን የሚያቀጥን ሆኖ ሊሰራ ይችላል። ይህ ለልብ ጤና በጣም ጠቃሚ ነው። ነገር ግን ደምን የሚያቀጥኑ መድኃኒቶችን የምትወስዱ ከሆነ እንደ ዋርፋሪን ወይም ደግሞ አስፕሪን ያሉ መድኃኒቶችን እየወሰዳችሁ ከሆነ ጎጂ ውጤት አለው። የደም መፍሰስ ችግር ካለባችሁም ጎጂ ውጤት አለው። ምክንያቱም ደምን የማቅጠም ባህሪ ስላለው፣ ቀዶ ጥገና ልታደርጉ ዝግጅት ላይ ካላችሁም ጎጂ ነው፣ የደም መፍሰስን ሊጨምር ስለሚችል ማለት ነው። አራተኛ ደግሞ የአለርጂ ምላሾችን ሊያስከትል ይችላል። አልፎ አልፎ ሊከሰት የሚችል ነው። ምልክቶቹም እንደ ማሳከክ፣ እብጠት ወይም ደግሞ የመተንፈስ ችግርን ሊያካትቱ ይችላሉ። አምስተኛ ደግሞ የጉበት የጤና ችግር ነው። ይህ እንግዲህ በከፍተኛ መጠን ከወሰዳችሁ ነው። ጥቅም አለው ብላችሁ ከልክ በላይ የምትጠቀሙ ከሆነ ጉበታችሁን ሊጎዳ ይችላል። በጣም ከፍተኛ ወይም ደግሞ ለረጅም ጊዜ የቅርንፉድ ዘይትን አጠቃቀም ወይም ከመጠን በላይ ሙሉ ቅርንፉድን በከፍተኛ መጠን መውሰድ ወይም ደግሞ መቆርጠም የጉበት መመረዝን ሊያስከትል ይችላል። ይህንንም በሚገባ ማወቅ አለባችሁ። ስለዚህ ቅርንፉድን በልኩና በመጠኑ ብቻ መጠቀም አለባችሁ። ቅርንፉድን የምትቆረጥሙ ከሆነም ዴይሊ ባትቆረጥሙም መልካም ነው። አለፍ አለፍ እያላችሁ ብትቆረጥሙም በየቀኑ ብትቆረጥሙ ምንም ችግር የለውም፣ ግን በመጠኑ ብቻ መሆን መቻል አለበት። ታዲያ ቅርንፉድን ለመሞከር ከፈለጋችሁ በጣም በትንሹ መጀመር ነው። ሰውነታችሁ እንዴት ምላሽ እንደሚሰጥ ለማየት ለጥቂት ቀናት ግማሽ ቅርንፉድን ማኘክ ይመረጣል ሙሉ ቅርንፉድን ባታኙኩም ማለት ነው። እንዲሁም ደግሞ ከምግብ በኋላ ማኘክ ወይም መቆርጠም የምግብ መፈጨትን ይረዳል እና የጨጓራ መበሳጨትን ይቀንሳል። ቅርንፉድ ጠንካራ እናም ሹል ነው። ስትቆረጥሙ ተጠንቀቁ፣ ምክንያቱም በደንብ ማኘክ አለባችሁ። የመታነቅ ወይም ደግሞ የመውጋት አደጋን ወይም ብስጭትን ሊያስከትሉ ወይም ደግሞ ቁጣን ሊያስከትል ይችላል ማለት ነው። እነዚህን ሁኔታዎችን መጠንቀቅ ያስፈልጋል። እንዲሁም በልክ ተጠቀሙ። የምትቆረጥሙ ከሆነ ከአንድ ፍሬ ወይም ደግሞ ከሁለት ፍሬ በየቀኑ ከሆነ የምትቆረጥሙት አንድ ፍሬም በቂ ነው። ከአንድ ፍሬ በላይ ባትቆረጥሙ መልካም ነው። ታዲያ ምን ጥንቃቄ ማድረግ አለባችሁ የሚለውን ስንመለከት አንቲኮጉላንስ መድኃኒቶችን የምትወስዱ ከሆነ፣ ማለትም የደም መርጋትን የሚከላከሉ መድኃኒቶችን የምትወስዱ ከሆነ በጣም ጥንቃቄ ማድረግ ያስፈልጋል። ምክንያቱም ቅርንፉድ በራሱ ደምን የማቅጠን ባህሪ አለው ማለት ነው። እንዲሁም የጨጓራ አሲድ መመለስ ወይም የጨጓራ ቁስለት ያለባቸው ሰዎች መጠንቀቅ ያስፈልጋል አጠቃቀማቸው ላይ ማለት ነው። ምክንያቱም እነዚህን ችግሮችን ሊያባብሰው ስለሚችል፣ ነፍሰ ጡር ወይም ደግሞ ጡት የምታጠቡ ሴቶች ከሆናችሁም በፍጹም በቀጥታ መቆርጠም የለባችሁም። እንደ ምግብ ማጣፈጫ ግን በቅመማ ቅመም መልክ መጠቀም ምንም ችግር የለውም። እሱንም በመጠኑ ማለት ነው። ከ12 ዓመት በታች ያሉ ልጆችም ባይቆረጥሙ መልካም ነው ማለት ነው። በተለይ በተለይ ከሁለት ዓመት በታች ለሆኑ ህፃናት ደግሞ ሙሉ ቅርንፉድንም ከመስጠት መቆጠብ ያስፈልጋል። ከሁለት ዓመት በላይ የሆኑ ልጆች ግን በምግብ ማብሰያ ውስጥ ቅርንፉድን ብትጠቀሙ እና ቢጠቀሙ ምንም ችግር የለውም። በቀጥታ ግን ከመቆርጠም መቆጠብ ይኖርባቸዋል። ታዲያ ቅርንፉድን ከመቆርጠም በሌላ አማራጭም በበርካታ መንገዶች መጠቀም ትችላላችሁ። እነዚህንም እስቲ አሁን እነግራችኋለሁኝ አንደኛ እንግዲህ የቅርንፉድ ሻይን በማዘጋጀት መጠቀም ነው። እንግዲህ ቀላል እናም መንፈስንም የሚያረጋጋ ነው። የሚያስፈልጋችሁ አንድ ኩባያ ውሃ ማፍላት፣ ከሁለት እስከ ሶስት ፍሬ ሙሉ ቅርንፉድን መጨመር፣ ከአምስት እስከ አስር ደቂቃዎች በደንብ ማፍላት። ከዛም እንደ አማራጭ እንደ ማድ ዝንጅብል ወይም ደግሞ ቀረፋን መጨመር ትችላላችሁ። ጥቅሞቹ ደግሞ የምግብ መፈጨትን ያግዛልና የጉሮሮ ህመምን ያስታግሳል በዚህ መልኩ የቅርንፉድ ሻይን አዘጋጅታችሁ መጠቀም ትችላላችሁ ሁለተኛ ደግሞ ቅርንፉድ የገባበት ማርን መጠቀም ነው ከአምስት እስከ ስድስት ፍሬ ቅርንፉድን በትንሹ ቀጥቅጣችሁ ትንሽ ማሰሮ ጥሬ ማር ውስጥ መጨመር ማሰሮ ባይኖርም እንግዲህ ብልቃጥ ማለትም ትንሽ ጠርሙስ ውስጥ መጨመር ትችላላችሁ ማለት ነው ጠርሙስ ብትጠቀሙ መልካም ነው። ማሰሮ በበፊት እናቶቻችን የሚጠቀሙት ነው። ስለዚህ በትንሽ ጠርሙስ ውስጥ ጨምራችሁ ከአምስት እስከ ስድስት ፍሬ ቅርንፉድን ማለት ነው፣ በኦሪጂናል የሆነ ተፈጥሯዊ የሆነ ማር ውስጥ ማለት ነው። እናም ለጥቂት ቀናት ተዉት፣ እስከ አራት ቀን ወይም ደግሞ እስከ ሳምንትም መተው ትችላላችሁ። ከዛ በየቀኑ ግማሽ የሻይ ማንኪያን መውሰድ ነው። በተለይም ቀዝቃዛ በሆነ ጠዋት ላይ ወይም የጉሮሮ ህመም ሲሰማችሁ ይህ ለበሽታ መከላከያ በጣም ፍቱንናም ጥሩ ነው ሶስተኛ ደግሞ በምግብ ውስጥ ቅመማ ቅመሞች ላይ መጨመር ነው ምግብ በሚበስልበት ጊዜ ከአንድ እስከ ሁለት ፍሬ ቅርንፉድን በሾርባ በወጥ ወይም ደግሞ በሩዝ ውስጥ መጨመር ትችላላችሁ ታዲያ ከመብላታችሁ በፊት ድንገት እንዳይወጋችሁ ጉሮሯችሁን ማስወገድ ያስፈልጋል የህንድ የሞሮኮ ወይም ደግሞ የመካከለኛው ምስራቅ ምግቦች ብዙውን ጊዜ ቅርንፉድን በዚህ መንገድ ይጠቀማሉ ምግብን በሚያበስሉበት ጊዜ አራተኛ የቅርንፉድ ዘይትን መታጠን ነው። አንድ ጠብታ የቅርንፉድ ዘይትን ወደ ሙቅ ውሃ ጨምሩ። የመተንፈሻ አካላትን ለማስታገስ እንፋሎቱን በጥንቃቄ መታጠን ነው። ለሳይነስ እናም ለአፍንጫ መጨናነቅ በጣም ጥሩ ነው። አምስተኛ ደግሞ የቅርንፉድ እናም የዝንጅብል ቅመም ሻይን በማዘጋጀት መጠጣት ነው። ለበሽታ መከላከያ እናም ለሳል በጣም ፍቱን ነው። ለጉንፋንም ማለት ነው። ውሃን እንግዲህ ከቅርንፉድ፣ ከዝንጅብል ቁርጥራጮች እናም ከቁንዶ በርበሬ እናም ከትንሽ ቀረፋ ጋር በሚገባ ማፍላት ይህንን እንግዲህ ለአስር ደቂቃዎች በደንብ አፍሉት። ከዛ አጣርታችሁ ወይም ደግሞ አጥልላችሁ መጠጣት ነው። በቀዝቃዛ ውራት ውስጥ እንደ ዕለታዊ የሰውነትን በሽታ የመከላከል አቅምን ለማጠናከር ይረዳል ማለት ነው። ስለዚህ ቅርንፉድን ከመቆርጠም ባሻገር በዚህ መልኩ በተለያየ መንገዶች ቅርንፉድን መጠቀም ትችላላችሁ። ከቅርንፉድ ማግኘት የምትችሉትን በርካታ ጥቅሞችንም ለማግኘት ይረዳችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው ጤና ትምህርቴ እንግዲህ ይህንን ይመስል ነበረ።